የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ዓለም ላይ በግዝፈታቸውም በጉልበታቸውም ተወዳዳሪ ያልተገኘላቸውም ዘጠና በመቶ የምድራችን ዕቃዎችን ከአንድ ጽንፍ እስከ ሌላኛው ጽንፍ የሚያጓጉዙትም እነዚህ የሰው ልጆች የመኖር ህልውና የሚያስቀጥሉ ግዙፎቹ መጓጓዣዎች ናቸው። እስከ አራት መቶ ሺህ ቶን ክብደት ማለትም የስልሳ ሺህ ግዙፍ ዝሆኖች ክብደት ያህል ያላቸው ቁሶችን ተሸክመው ወራትን የሚፈጅ ጉዟቸውን ከነፋስና ከዝናብ ጋር እየተፋለሙ አደራቸውን በእምነት ያደርሳሉ መርከቦች። ምድራችን ልዩ ልዩ የመርከብ አይነቶችን ከጥንት እስከ ዛሬ ድረስ እያሳየችን ነው። ዘመናዊ የእግር ኳስ ሜዳ የሚያህል ስፋት ካላቸው የእቃ ማጓጓዣ እስከ ቅንጡ ባለ ተደራራቢ ወለል ሰው አመላላሽ፣ ከዓሳ ማጥመጃዎች እስከ የጦር መርከቦች፣ ስማቸው የገነነ፣ ስራቸው ያስደመመ፣ ውበታቸው ያስገረመ፣ በባህርና በውቅያኖስ ላይ የነገሱ መርከቦችን እያየን ነው ጥንቅቅ ተደርገው የተሰሩ እንደነ ሮያል ካሪቢያን ኢንተርናሽናል፣ እንደነ አይክን ኦፍ ደ ሲስ፣ እንደነ ዩትዮፕያ ኦፍ ደ ሲስ፣ እንደነ ሪትስ ካርልተን ያክት ኮኔክሽን፣ እንደነ ሲልቨር ሲያ ክሩዝ፣ እንደነ ሪጀንት ሰቨንሲስ ክሩዝ የመሳሰሉ ቅንጡ መርከቦች በከፍተኛ ምቾታቸው፣ በቅንጦት አገልግሎታቸው፣ በምርጥ ምግብ ቤቶቻቸው፣ በሰፋፊ ክፍሎቻቸውና በላቁ መዝናኞቻቸው ስመገናናዎች ናቸው። በሌላኛው ገጽ በምቾቶቻቸው ከቅንጦቹ በእጅጉ ባነሱ በሚናቸው ወደ ራልባ በሆኑት የዓለም መሠረታዊ ሸቀጦችን በሚያጓጉዙት በክብደታቸውም በፈታኝነታቸውም በሚታወቁት ለምድራችን ሰዎች መሠረት የሆኑ ሸቀጦችን በሚያመላልሱት ለወራት ያህል ከየብስ እየታረቁ በሚያጓጉዙት መርከቦች ውስጥ ያለው ሕይወት እንደምን ያለ ነው? የዛሬው ትኩረታችን እዚሁ ላይ አድርገናል። እያንዳንዱ ንጋት በባህር ላይ አዲስ ጅምር ነው። ፀሐይ ቀስ ብላ ከአድማስ ላይ ስትወጣ መርከበኞች ለረጅምና ለከባድ የስራ ቀን ይዘጋጃሉ። ቤታቸው ግዙፉ መርከብ ነው። ዓለማቸው ደግሞ ውቅ ያደረሱ በሥነ ምግባራቸው ምስጋናን የሚቸሩት መርከበኞች እንደየሁኔታው ከአራት እስከ አስር ወራት ከቤተሰብና ከየብስ ርቀው በባህር ላይ ይቆያሉ። ምንም እንኳን ከቤተሰቦቻቸውና ከአገራቸው ርቀው ወራትን ቢያሳልፉም በመርከብ ውስጥ አዲስ ወዳጅ፣ አዲስ ኑሮ፣ አዲስ ማኅበራዊ ሕይወትን መጀመር ግን ያን ያህል አይከብዳቸውም። ሰዓት የለውም መርከብ። መርከብ 24 ሰዓት የስራ ቦታ ነው። መርከብ ከተነሳ ተመልሶ የመጨረሻ መዳረሻ ወደቡ እስከሚደርስ ድረስ ከስራ ውጭ ምንም ነገር የለም። 24 ሰዓት ተጠርተ ትሰራለ ደክሞኛል፣ ምን ብለ የምትለው ነገር አይደለም። በተፈለግክበት የስራ ቦታ ላይ አስፈላጊ በሆነ ቦታ ላይ በተጠራህበት ሰዓት ሁሉንም ነገር ጥለህ ነው ወደ ስራ የምትሄደው። ይሄ ከማንኛውም የስራ ዲሲፕሊን ውስጥ የማይታይ ፕሮባብሊ ከውትድርና ጋር ቅርበት ያለው የስራ ባህሪ ይመስለኝ። ጠዋት 12 ሰዓት የማንቂያ ደውል ያነቃናል። ከትንሽ ረፍት በኋላ ለስራ እንዘጋጃለን። የዕለት ተዕለት ተግባራችን ካከናወንን በኋላ ቁርስ ለመብላት ወደ መመገቢያ ክፍል እንሄዳለን። እዚህ የቡድናችን አባላት ይሰባሰባሉ፣ ትንሽ እናወጋለን። ከዚያም ወደ ፈረቃችን እንሄዳለን። እኔ የድልድዩ ቡድን አባል ነኝ። ቀኑን የጀመርነው የመርከቧን መንገድ በመፈተሽ የአየር ሁኔታን በመከታተልና በአቅራቢያ ያሉ ሌሎች መርከቦችን በመለየት ነው። የባህር ላይ ህጎችን በጥብቅ እንከታተላለን። ለሰዓታት በድልድዩ ላይ ቆመን ውቅያኖስን እንቃኛለን። ኃላፊነታችን እጅግ ትልቅ ነው። የመርከቧ ደህንነት እጃችን ላይ ነው። ሌሎች ደግሞ በሞተር ክፍል ውስጥ ይሰራሉ። እዚያ ያለው ሙቀት ከባድ ነው። የሞተሩ ድምፅም ጆሮ ይበሳል። ነገር ግን የመርከቧ ልብም እሱ ነው። ሞተሮችንና ማሽነሪዎችን በመፈተሽ ጥገና በማድረግና ነዳጅ በመቆጣጠር ቀናቸውን ያሳልፋሉ። የመርከቧ እንቅስቃሴ የሚወሰነው በእነሱ ትጋት ላይ ነው። በቀን ውስጥ የተለያዩ ተግባራት ይከናወናሉ። የመርከቧን ክፍሎች ማጽዳትና መንከባከብ፣ የጭነት ማጓጓዝን መከታተል መሳሪያዎችን መፈተሽና አስፈላጊ ጥገናዎችን ማከናወን የእለት ተዕለት ተግባራችን አካል ነው። እያንዳንዱ የመርከብ ሰራተኛ የራሱ የሆነ ትልቅ ኃላፊነት አለው። ከሰዓት በኋላ የምሳ ሰዓት ነው። ይህ አጭር የረፍት ጊዜያችን ነው። ከጓደኞቻችን ጋር ተሰባስበን እንበላለን፣ እንወያያለን። ከከባድ ስራ በኋላ ትንሽ እንዝናለን። ፈረቃችን ሰልቅ አንዳንዶቻችን ትንሽ እንተኛለን። ሌሎች ደግሞ ስፖርት ይሰራሉ፣ ፊልም ያያሉ ወይም መጽሐፍት ያነባሉ። ከቤተሰብ ጋር ለመነጋገር የምንችለው ውስን ጊዜ አለ። አንዳንድ ጊዜ የኢንተርኔት ግንኙነት በጣም ደካማ ነው። ከውጭው ዓለም ጋር መገናኘት የምንችለው በዚህ መንገድ ነው። እራት ከተመገብን በኋላ በአብዛኛው የቡድን አባላት ጋር ቁጭ ብለን ትንሽ እናወጋለን። የቀኑን ገጠመኞች እንጋራለን። ከዚያም ለቀጣዩ ቀን ዝግጁ ለመሆን ወደ ክፍላችን እንሄዳለን። አንዳንዶቻችን ግን የሌሊት ፈረቃ አለብን። በጨለመው ባህር ላይ ከዋክብት የሚያብረቀርቁበት ጊዜ ነው። መርከቧ ሰላም ስትመስል የሌሊት ፈረቃ ሰራተኞች ነቅተው ይቆጣጠራሉ። የመርከበኛ ህይወት ብቸኝነት የበዛበት ከባድና አንዳንዴም አደገኛ ነው። ከቤተሰብና ከወዳጅ ዘመድ ርቀን ረጅም ወራትን እናሳልፋለን። ነገር ግን በዓለም ዙሪያ የምናያቸው ነገሮች የምናገኘው ልምድና የዚህ ሙያ ኩሪነት ከሁሉም በላይ ነው። እኛ የመርከብ ህይወት ተዋናዮች ነን፣ የዓለምን ንግድ የምናንቀሳቅስ። ነገ አዲስ ቀን ነው። አዲስ ጉዞ ይጠብቀናል። መርከብ ህይወቱ ስጀምረውም ልትወደው ይገባል የምትወደው ስራ መሆን አለበት ከወደድከው ግን የሚፈለግብህን አገልግሎት እየሰጠህ እያደግ አገርህን እያስጠራህ የምትሄድበት ፕሮፌሽን ስራው ትልቁ ለየት የሚያደርገው ባህሪ ከቤተሰብ ርቆ ከወዳጅ ርቆ ለረጅም ጊዜ የሚኖርበት ቦታ ነው ነገር ግን ባህር ላይ ደግሞ ትልቅ ትምህርት ቤት ነው ስለ ህይወቱ ስለ ኢቨንት ስለቤቱ ማስተዳደር የሚማርበት ቦታ ነው። የባህር ላይ ሙያ በሙያው የሚፈለገውን እውቀት ብቻ ማግኘት ሳይሆን ትልቅ ጥንካሬንም ይጠይቃል። ያ ጥንካሬ ከቤተሰብ መለየትን ብቻ ሳይሆን ባህር ላይ ያሉትን ብዙ አይነት ችግሮችን መቋቋም፣ በዛ ላይ መርከቡ ላይ ሆኖ አደጋ ቢገጥም ወዲያው እንደ መሬቱ ቶሎ የሚደርስ ስለሌለ ያንን ሁሉ ነገር መቋቋሙ በጣም ትልቅ ትልቅ ፈተና ነው። በመርከብ ውስጥ እንደየማዕረጋቸው የተለያየ ደረጃ ያላቸው የግል ክፍሎች ቢኖሩም አኗኗራቸውና ትብብራቸው የጋራ ነው። አሰባሳቢ በዓሎቻቸውን አንድ ላይ በፌሽታ ያከብራሉ። ፈታኝ ንፋስ አሊያም ማዕበል ሲነሳ አይበገሬነታቸውን የሚያሳዩት በጋራ በመሆን ነው። የሥራቸው ዐይነት ቢለያይም በምግብ በስፖርትና በመወያያ ሰዓታቸው እየተገናኙ ይወያያሉ። እስከ መጨረሻው ትምህርት አለ። ሁልጊዜ ነገሮች እንደምታዩት እኛ ጋር በጣም ቴክኖሎጂው ባደገ ቁጥር አዲስ ኢንስትሩመንቶች አዲስ ኢኩፕመንቶች በመጡ ቁጥር ሁልጊዜ ትሬኒንግ አለ። ሁል ጊዜ ራሳችን አፕኪፕ ማድረግ አለብን፣ ሶዛት እንትን ካቻፕ ለማድረግ ማለት ነው። እና ዋናው ትምህርት ግን ይሄ ስለ ዲሲፕሊን፣ ትእዛዝን መቀበል፣ ስራ መስራት፣ ፓንክቹአሊቲ ትልቁ ነገር። አምስት ደቂቃ የሚያረፍድ ሰው አይኖርም መርከብ ላይ ለምሳሌ ምክንያቱም የተተካካን ነው የምንሰራው፣ አንዱ የአንዱን ስራ ከዛ በኋላ የሚቀይረኝ ሰው ይኖራል። የረፍት ሰዓት ያለ የረፍት ሰዓቴ የማንም ሰው አይነካብኝም። የስራ ሰዓቴን ግን እኔም አምስት ደቂቃ አላሳልፍም። እና ይሄ ዲሲፕሊን የመጣው እንዴት ነው? አንደኛ ከስራው ሁኔታ ነው። ሁለተኛ ዩኒቨርሲቲ የምንማረ ነው። ሶስተኛ ከዲሲፖን የምንማረ ነው። አራተኛ ደግሞ ስራው እራሱ ስራው እራሱ ፓራሚሊታሪ ነው የሚባለው ዳሚስ ሚሊተሪ ነው ትምህርቱ ላይ እንደ ወታደር ነው የምንማረው። ዩኒቨርሲቲም ስንማር እንደዛ ነው። አልጋ አንጥፈን ጧት ተነስተሮጠን አልጋችን በስነ ስርዓት መነጠፉ ታይቶ ያ ነገር ይቀጥላል አሁንም ማለት ነው እና በዛ ምክንያት ትልቅ የሆነ ዲሲፕሊን አለ። ሌላ ደግሞ እያንዳንዱ ባህረኛ በጣም በጣም ሃርድ ወርኪንግ ነው። ሁሉም ሰው ስራውን አክብሮ የሚሰራ ነው። በጣም ፓንክቸዋል ነው እና በዚህ የመጣ ይመስለኛል ይሄ የዲሲፕሊን ጉዳይ። ከሌሊቱ ዘጠኝ ሰዓት ተኩል ሆኗል። አሁን ነው የነቃሁት። ገላዬን ታጥቤ ልብስ እየቀየርኩ ነው። ትናንትና ማታ ቻርልስተን ውስጥ ጭጋግ ስለበዛ ከወደቡ ለመውጣት ያቀድነውን ጉዞ ለመሰረስ ተገደናል። ስለዚህ የጥበቃ መኮንን የዕለት ተዕለት ህይወት ምን እንደሚመስል ላሳያችሁ። አሁን አስር ሰዓት ሊሆን ጥቂት ቀርቷል። ይህም ለሚቀጥለው የጥበቃ ፈረቃ ቡድናችን የኃላፊነት ማስረከቢያ ጊዜ ነው። እነሱን ማዘግየት አንፈልግም። ስለዚህ ጭነት ስለማናራግፍ ድልድዩ ላይ የሥራ ማስረከቢያችንን እንሞላለን። አሁን እዚህ ያለው ጭጋግ በጣም ጥቅጥቅ ያለ ነው። ንጋት አስር ሰዓት ሆኗል። ወደ መርከቡ ወለል ወጥተን ገመዶችን መፈተሽ አለብን። ባልደረቦቼ የጥገና ስራ እየሰሩ ነው። እኔ ገመዶችን በየሰዓቱ አንድ ጊዜ መፈተሽ እወዳለሁ። ሁሉም አውቶማቲክ የመወጠር ስርዓት ወይም አውቶቴንሽን ስላላቸው በጣም ምቹ ናቸው። ስለዚህ ማዕበሉ ሲለዋወጥ ገመዶቹ በራሳቸው ይለጠጣሉ ወይም ይለቃሉ። በዚህ መርከብ ላይ ያሉት ገመድ መሳቢያዎች በሃይድሮሊክ የሚሰሩ ናቸው። አብዛኞቹ አዳዲስ መርከቦች ወደ ኤሌክትሮኒክስ ሞተሮች ተቀይረዋል። ይህም በእኔ አስተያየት በጣም የተሻለ ነው። ወደብ ስንደርስ እንድንዘገይ የሚያደርገን ጭጋግ ነው። መርከቦች ጭጋጉ እስኪጠራ ድረስ መልህቅ ጥለው እንዲጠብቁ ይገደዳሉ። ጭጋጉ ምን ያህል ጥቅጥቅ እንዳለ በደንብ ማየት ትችላላችሁ። ፊት ለፊት መብራቶች ያሉት ድልድይ አለ፣ ነገር ግን ሙሉ በሙሉ ጥርት ብሎ አይታይም። ወደ መርከቡ የኋላ ክፍል ተመልሰናል። የኋላ መቆሚያ ገመዶችን እንፈትሻለን። እነዚህም በሙሉ በአውቶማቲክ መወጠሪያ ስርዓት ላይ ናቸው። ስለዚህ አውቶማቲክ የመወጠር ስርዓቱ በትክክል እየሰራ መሆኑንና ገመዶቹ ጠብቀው መያዛቸውን እያረጋገጥን ነው። ይህ የደህንነት ገመድ ነው። የሃይድሮሊክ ኃይላችን ሙሉ በሙሉ ብናጣ ስቶፓይፕ የሚባል አንድ ገመድ አለ። እዚህ ላይ እየተወጠረ ባለፉት አራት ሰዓታት ብዙም የተከሰተ ነገር የለም። መብራቶቹ፣ ገመዶቹና የመግቢያ መንገዱ በጥሩ ሁኔታ ላይ ናቸው። የመርከቧ ደህንነት ተጠብቋል። ዛሬ በጭጋጉ ምክንያት መርከቧ ስራ ፈት ትሆናለች። ጭጋጉ እስኪጠራና ካፕቴኑ እስኪሳፈር እየጠበቀች ነው። አንዳንዴ ለየት ያለ ክስተት ቢገጥመንም ብዙ ቀናት ግን ተመሳሳይ ናቸው። አስፈሪ ግርማ ሞገስ ውቅያኖሶችንና ማዕበሎችን በብርቱ ጉልበታቸው መሻገር የመርከበኞቹ የዕለት ተዕለት ግብራቸው ነው። በእምነት የተቀበሉትን አደራ ጉዳት ሳይደርስበት ወደ መዳረሻ ቦታው ይወስዳሉ። አንዳንዴ ጉልበታቸውን የሚፈታተኑ አደጋዎች ሲገጥሟቸውም በጥበብና በብልሃት ይፈቷቸዋል። ስሜ ፍቃዱ ሳህል ይባላል። መርከብ ላይ ቺፍ ኦፊሰር ስድስት ሜትር ስዌል ሊገጥምህ ይችላል ባህር ላይ መሀል ባህር ላይ ሆነህ ራፍ ዌዘሮች ሊገጥምህ ይችላሉ ቆመህ መርከቧ እዚህ መታሰር እስከማችን ልደርስ ትችላለች ማዕበል አንደኛው ቻሌንጅ ነው እሱ ሲኒየር ኦፊሰር ስትሆን ኖርማል ነው ያው በየጊዜው የሚገጥምህ ነገር ስለሆነ እንደ ትልቅ ነገር ማሰብ ይከብዳል እንዴት ካውንተር እንደምታደርገው ነው ማሰብ ያለብን ብዙ ልጠቅስልህ ይችላለሁ እንደ ስራ እንደ ፕሮፌሽን በጣም ቻሌንጂንግ ከሚባሉ ፕሮፌሽኖች አንዱ ነው ከሆነ ቻይና ወደ ማይነስቴን ቴምፕሬቸር በነበረበት ጊዜ አንድ 57 ኮንቴነር ጭኜ ወደ ኢንዲያን ኦሽን በምደርስበት ጊዜ እሳት ተነሳ። ምክንያቱም ኮንቴነሩ ክፍት ስለነበር ቀዳዳ ቀዳዳ ኤር ገባ፣ እዛ ደግሞ ሂት ተፈጠረ፣ ጀነሬት ሆነ ውስጡ ኮንቴነሩና እሳት ተነሳ። መርከብ ላይ ተከዜ የምትባል መርከብ ነበረች። እና እሷን መርከብ ላይ ያ እሳት ሲነሳ ያው እሳቱን ለመዋጋት ሙከራ አደረግን። ግን ሊረዱን የመጡ መርከቦች ኖ፣ ካፕቴን ሰውን ይዘህ ውረድ፣ ይህን እሳት አትቆጣጠረውም። አይ እኔ እስከተቻለኝ ድረስ ይህንን የሀገር ንብረት ጥዬ አልወጣም እና ዋጋ አለው በማለት እየተዋጋው በኋላ ከአስራ ሁለት ሰዓት በኋላ ትንሽ ሲቀንስ እየተከላከል አምስት ቀን እሳት እየነደደብን ከኢንዲያን ኦሽን ወደ ጅቡቲ ገብቶ ጅቡቲ ሊጠፋ የሀገር ንብረትም ሊድን ስምንት ኮንቴነር ሲቃጠል አብዛኛው ንብረት ድኖ ይህንን ስራ ሰርተን መስሪያ ቤቱም ሁለት ወር ደግሞ ስጦታ ሰጥቶ አንቆምም ብሎ ያንን ነገር ተወተን የሀገር ንብረት አድነናል። አሉ መዓት አጋጣሚዎች፣ ማለት መጠነኛው የሆኑ እሳት አደጋዎች በየጊዜው አጋጥሞኛል። ሌላ ደግሞ የፍለዲንግ የምንለው ነገር አለ። ማለት የባህር ውሃ ወደ ሩማችን የገባንበት አንድ በጣም ከባድ ጊዜ አጋጥሞናል። እና የዛን ጊዜ ማረሳው ያው ውስጤ ፍርሃቱ አለ ግን ለበታቾቼ ፍርሃቴ ማሳየት ስለ የለብን፣ እንጨርሳለን፣ ይሄ ምንም ችግር የለውም፣ የሚወጣበትን ቦታ በምንም አይነት መንገድ አድርገን ማቆም አለብን እያለን የውሃው እየሞላ እየሞላ እየሞላ ወደ እግራችን ጋር መድረስ ጀመረ። ከዛ ስቲል ፓምፓውት የምናደረገው ነገር አለን። እያወጣን ይገባል እያወጣን ይገባል። ያ የሚፈለቀለቅበትን ቦታ ቀስ እያለን እያለን እያለን በሲሜንቶ በምን እየደፈን እየደፈን በኋላ ቆም ነው። ግን ውስጤን ብትመለከቱት የነበረኝን ፍርሃትና እንዴት እንቀጠቀጥ እንደምን ራሴ ነው የማቀው። ለልጆቹ ግን በምንም ተአምር እንደማላሳይ። ምክንያት እኔ ደነገጥኩኝ ማለት ሁሉም ነገር ከመስመር ይወጣል። ስለዚህ ምንም ችግር የለም። ይሄ የተለመደ ስራ ነው። ሌላ ቦታም ያጋጥመው ነው እና እርግጠኛ ነኝ እንደምታቆሙት ምናምን እያልኩኝ እንዲያጋጥሙ እንደዚህ ያጋጥሙኝ ሆኗል። ተከዜ የምትባለው መርከብ እንደዚሁ በእድል ሆኖ የሆን እሳት አታጣም እና ገና ካፕቴን ሆኜ ተሹሜ ወደ ዱባይ ነበረ መርከቧን ይዤ እየወጣው ማላኝ አላርም መጣ፣ ፋይር አላርም እና በቃ እንዴት ነው እሳት? እሳት ሌሊት ነው እሳት ፋይር መጣ ብዬ ስናወራ፣ አዎ በጣም ከባድ እሳት ነው ዳይቨርት ማድረግ አለብን አለኝ። ከዛ በኋላ ዳይቨርት፣ ሰው ክሩ ያው ድሪል አለን እንዴት አድርገን እሳት ቢነሳ እንዴት አድርገን ያን እሳት መቆጣጠር እንችላለን የሚል ትሬኒንግ አለን። በየሳምንቱ በየወሩ ክሩውን እናሰለጥነዋለን። የሆነ ቦታ ላይ እሳት ቢነሳ እዛ አካባቢ ምን አይነት እሳት ነው የሚነሳው፣ ማጥፊያው ምንድን ነው፣ ምን አይነት ታይፕ ኦፍ ፋየር ነው፣ ኤክስቲንጉሽንግ ሚዲያው ምንድን ነው የሚለውን በደንብ ትሬኒንግ ስለምንሰጥ የነበሩት ዲዩቲ ላይ የነበሩት ሰዎች ፋይት ለማድረግ እየታገሉ ከዛ እንደምንም ብለን ሌሊቱ ሙሉ ተጉዘን እሳቱን ለመቆጣጠር በክተን አስተካክለን ድጋሚ ጉዞ ቀጥለናል። የመርከብ ላይ ህይወት ከብዙ በጥቂቱ መልኩ እንደዚህ ያለ ነው።